ሰላም ሰላም ሰላም አለይኩም ወራህመቱላሂ አበረካቱ ወድነ የተከበራችሁ ወድ ወድ ቤት ሰዎች እንዴት ናችሁ ሰላም ናቸው እኔ በጣም ሰላም ነኝ አልহামዱሊላህ እንደም ከርታን ወንድሞቼ ሰላም ሰላም በያለሁ ያለ ሰላም ዛሬ ጨረቃዎች ሰላም ናቸው ማለት ነው አላህ የክፉን ነገር አድርጎ በሰላም በፍቅር ያኖርልን። የእኛ ተወዳጆች የሰው ፍቅር ሰጥቷቸዋል። ሙስሊም ክርስቲያን ሳይል ሁሉ ይጨነቅላቸዋል። መታደል ነው። ማሻአላ አላህ ሱብሓነሁ ወተዓላ ከክፉ ነገር ከክፉ ጓደኛ፣ መጥፎ ጓደኛ ፈጣሪ አላህ ይጠብቃችሁ። ነገር አስራ ሁለት ሰዓት እንሻለን፣ በሰላም ያድርሰን። ሰዓት ይከበል፣ በጊዜ እንውልን ማለት ነው። እና በጣም ደስ ብሎናል። የምር እንደዚህ የሰው ፍቅር ሲሰጥ ፈጣሪ መታደል ነው። አቂቃ እና ትናንትና ትንሽ አስጨንቆ ነበር ሚዲያውን ሁሉ፣ ዛሬ መተውልናል ማለት ነው። እንኳን ደስ አላችሁ። ሃይሚ ቱብ ላይ ነው። ላይክ፣ ሼር፣ ሰብስክራይብ አድርጓት እየገባችሁ እኛቀን ታይም እየቡቧ ንግስት ማለት ነው። እና ፈጣሪ ያለ ክፉን ነገር አድርጎ በፍቅር በጤና ያኖራችሁ ኢንሻአላህ እና ብሩኬም መልእክት አስተላልፏል መሆን መድረስ ያለብህ ቦታ ባደርስ መሆን የሌለህ ቦታ መሆን የሌለብህ ቦታ አትገኝ፣ ብሏል እንግዲህ። ለወጣቶች የምርት ላይ ያለህ ብሩኬ፣ እውነት ነው። ብዙ ወጣቶች በሱስም ሆነ በማይመጥናቸው ቦታ ላይ ተዘፍቀው ነው ያሉት። ፈጣሪ ልቦና ይስጣቸው፣ እንዳንተ ጠንካራና ጀግና ወንዶች ያድርጋቸው። የምርት ላይ ያለህ ሊያህም እየቀብራራ የሙሽዬ ጀግና ልጅ ማለት ነው። እና ያው መድረስ የምንችለው ፈጣሪ ሲፈቅድ ነው። ግን ያለህን አቅም በቻልከው ነገር መታገል መስራት ደግሞ ግድ ነው። ደግሞ ከፈጣሪ በታይ አንተ ሰበቡን ካደረስክ እንሻላህ ባለ ፍቃድ ሀሳባችሁን ይሳካል ማለት ነው። ሀይሚዬ፣ ነቡቡ እና ብርኪ የኛ አስተዋይ ወንድም፣ የኛ መካሪ ትክክል ነህ ማለት ነው። ለገባው ይገባዋል። እና እንሻላ አላህ በሰላም ያስመሽን። ሀይሚዬ ቱብ እንጠብቃለን። እንሻላ የቡቧ ንግስት የኛ ጀግና ሴት ማለት ነው። ትለያላችሁ ሁለታችሁም እናንተ ብቻ አለማችሁን ግባችሁን እስከምታደርሱ ድረስ ጉዞ ወደፊት ማንንም አትስሙ እና ጓደኛ ምረጡ ብሏል። በቲክታክም ኢንስቲግራም ላይም ሼር አድርጓል ብሩኬ ማለት ነው። እውነት ነው። እንሻላ እኛ በእኛ አይሆንም፣ ፈጣሪ ሲያግዝ ሁሉም በሱ ፍቃድ፣ እሱ ሲፈቅድ ሁሉም ነገር ይሳካል። አላህ ካለ እንሻላ እና ሰበቡ ማድረስ እናንተን የማይመጥን ቦታ ላይ አትገኙ እያለ ነው ብሩክ። ጀግና ወንድ ከሱ እስከምን የጸዳ የሀይን እየቀብራራ ትለያል። ሄመር እንደንት አይነት መሰል እያብዛለን እና ትክክል ነው። ለብዙ ወጣቶች ተምሳሌት ነው፣ የሀገሩ ላይ እንደዚህ ለውጥ አድርጎ ስኬታማ ሆኖ በአሁን ወጣትነት በአሁን እድሜው ማለት ነው እንደዚህ ሲሆን የምር አንዳንድ ወንዶች እንደው ቢቆረቁራቸው ያስብላል። የምር እና የሰው ልጅ ስኬታማ ከሆነ ሱስ ከሌለው ስኬታማ ይሆናል፣ የማይሆንበት ምክንያት ምንም የለም እንዳለህ እና እንደ ፈጣሪ ፍቃድ ማለት ነው። እና ከዚህ በላይ ስኬታማ ደስተኛ ህይወት እያደርግላችሁ ሀይሚና ቡቡ ትለያለህ። ብርኬ ሀይሚዬ ቀብራራ፣ ፈጣሪ ያለ አላማህን ያሳካለን። እና እውነት ነው ማለት ነው። ለወጣቶች ሸራ አድርጉላቸው ለአንዳንድ አለእድሜያቸው በሱስ ስለተነከሩት እንደውም አንዳንድ ጊዜ ሱስ ያልቃምና ያላጨሰ እንትን ይባላል። ያኔ እንደ ፋራ አድርገው ነው የሚይዙት። ብለዋል ወላሂ እና ለአንዳንድ ወንዶች ሰራ አድርጉላቸው። ወላ ወንድሜ ከዝ ገብቶ እንደዚህ የሚያጨስ ካልሆንክ ጓደኛ የለህም ብለዋል እና ወንድሜ አንድም ጓደኛ የለኝም ይላል። እና የምር ይገርማል። በቃ ጓደኝነት አለ ከሱሳቸው ነጃ ይበላቸው ያወጣቸው ማለት ነው። ያው የሱስ ትርጉምና ጥቅሙ ምንም ጥቅም የለውም። ወይ ጨጓራን፣ ጤና መጉዳት፣ ኢኮኖሚ ማወድም፣ በቃ ከዛ በኋላ ያለውን ጨርሶ ቅሟጭሶ ከዛ በኋላ ሌላ ነገር ያስባል ማለት ነው። ወይ ራስን ማጥፋት፣ ወይ ስደት፣ ወይ የሆነ ነገር እና ትክክል ነው። ብርኬ፣ ትለያለህ፣ ትለያላችሁ ምንላችሁ? በምክንያት ና ሀይሚዬ፣ ና ቡቡ የኛ ጨረቃዎች፣ ፈጣሪ ያለህ እንደናንተ አይነት ያብዛልን። አላህ ክፉል ነገር ይዞ በፍቅር በደስታ ያኖራችሁ። እንሻላህ ደግሞ ታገብታችሁ ወልዳችሁ ያሳየን። የእኛ ጨረቃዎች በጣም ነው የምንወዳችሁ የምንሳሳላችሁ። ፈጣሪ ያለ ክፉል ነገር ይዞ በሰላም በደስታ ያኖራችሁ። እንሻላ እና ጥሩ ጓደኛ ትምህርት ቤት ነው ይባላል። እና ጥሩ ጓደኛ ካላችሁ እናንተም ጥሩ ከሆናላችሁ፣ መጥፎን ጓደኛ ካላችሁ ደግሞ እናንተም መጥፎ ትሆናላችሁ። አላህ ጥሩ ጓደኛ ያድርገን። ጓደኛም ያብዛልን። ግን እኔ በነገራችን ላይ ጓደኛ አይወጣልኝም ሀቂቃ ማለት ነው። እያደረጉም ያኔ አለ አይደል ብቻ አልሀምዱሊላህ። እና አንዳንዱ ደግሞ ጥሩ ጓደኛ ፈጣሪ አለ ይሰጠዋል። ብቻ አላህን የያዙ አላህን የያዘ ምንም አይወድቅም። ኢንሻላህ ከፈጣሪ ካላህ ጋር ግብ እንደምደርሱ ተስፋለን። ጨረቃዎቻችን ኢንሻላህ ሁሉን ነገር ህልማችሁን አስታግቶ ያላችሁበት ያደርስላችሁ ረቅላችሁ እንሻላህ እና በጣም ጥሩ ነገር ነው የምታስተምሩን፣ የምታስተላልፉልን በፍቅር ኑሩልን ማለት ነው። በፍቅር ሚዲያውን የምታጨናንቁ የእኛ ጨረቃዎች፣ በጣም ነው የምንወዳችው፣ የምናከብራችሁ ያለ ጥሩዎች፣ ቅን ሊስት አለ ብላችንም ቅንነት ነውአላህ ጥሩዎች አድርገን ከምቀኛ ከሻረኛ የጠብቃችሁ እንሻላ። አላህ ወቶ ከመቅረት የሚጠብቀን ወደ ቤተሰቦቼ ሀገራችንን ሰላም አድርጎ ለሀገራችን ያብቃንና፣ ያላቀመ ያልጫሰ እንደ ፋራና እንደ ባለ ሀገር ነው የሚታየው ወንድሜ ይነግሮኛል እና ብቻ ልቦና ይስጣቸው አላህ። ከሱስ በተዘፈቁትን ወጣቶች አለ እድሜያቸው ያወጣቸው የመዱ ከያማኒ ላበዛህባችሁ ላለ የወደድ ነው ማደረጋችሁ እንሻላ። በሰላም ያስመሽን ማደረጋዎቻችን እንሻለን። ግናው ቲቪ ተሰዎች ላይ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምን በግንነት ማለት ነው እንደጨረቃዎች ንጹህ ልብና ንጹህ ፍቅር ቀንነት ይስጠን። ፍያማን ይላል አላህ ይወደድ ነው ማደርጋችሁ። ሰላም አለይኩም